የጨረቃ ፋሚሊ ግን አንዲት ነገር መስራት ከጀመሩ ኮሽታው ብዙ ነው። ፎቶ ይዘቀዝቃሉ፣ እየቆረጡ ያመጣሉ። ከዛ ምንድን ነው የሚሆነው? ወይ ሰብስክራይባቸው አያድግላቸውም ወይ እይታው አይጨምርላቸውም አሳልፈው እያዩ ይመጡ እና እዚህ ጋር ገዝት ከፍተው እዮዮ ዮዮ። እንደኔ ግን እምላችሁ ነገር ቪዲዮውም በደንብ ካያችሁት፣ እያንዳንዱ መልሱም ጥያቄው መዛጋ አለ። ዋናው ነገር ግን ሸር አድርጉላቸው፣ ላይክ አድርጉላቸው፣ ቪዲዮውን ጨርሳቸው። እው ይደቡ፣ ይለወጡ። በተስፋ ዝም ብላቸው ጠብቁ። ምክንያቱም እኛ የምንከተላቸው ወደናቸው፣ ፈቅደንላቸው ስል ከሆነ ድረስ ማደግ አለባቸው እንጂ ግልጽ እኮ ነው። እኔ አንድ ቡድን እንዴ ማታ ላይ ሽም የሷን ፎቶ ያደረገም የሱን ፎቶ ቡቡ ሲከፋ አልወዱም። ቡቡ እንዴው ነው ቡቡ እንዴ እንዴ የሚል ሰው እንዴ ነው ሼር የሚያደርገው? እንዴ ነው ሰብስክራይብ እነሱ ስራቸው ነው ይበሉ። ግን እምታውቋቸው ደግሞ እዚህ ጋር ደስ ተሰከፍቶ ስለራሳቸው ወይ ማውራት መጫወት እንጂ፣ እውነት ለመናገር ስንት ነገር አሳልፈናል ካሁን በፊት ፈጣሪ የተመሰገነ ይሁን። አንድም ቀን ወደዛ ወደ ዝም ብለን እዚህ ደርሰናል። ካሁን በላይ እንደኔ እንደኔ ይስሩ፣ እንደኔ እንደኔ ይግፉበት ነው ምለው። ምክንያቱም አንደኛ ነገር ምርጥ ትምህርት አለው። በቃ የትላንት ነው አጀማመሩ። ምርጥ ትምህርት አለው። አንድ ሰው ምን ያህል ዋጋ እንደሚካፈል በቃ አንድ ሰው ከምትወጁ ሰው ርቀት ስትሄጂ ምን ያህል ጥግ ድረስ እንደሚሄድ ያስተምርሻል። ገባሽ? በአጭሩ ተስፋ ይቆርጣሉ ወያ ሰው ወይም ሲከተለኛል፣ ወይ ለእኔ ምን ያህል ያስባለው ትምህርት አለው። ያንን ትምህርት ደግሞ እናንተ እንትኑን መጥፎውን ነገር ሳይሆን ትምህርቱን፣ እንደውም ላስታውሳችሁ እግዚአብሔር እረኛ ነው። ከተ ላስታውስሽ የሆነ ሰዓት ላይ ብሩኬ ምን አለ፣ እኔ ላንቺ ነው የማስታውስሽ። የሆነ ነገር ካሁን በላይ አለ ምንም ነገር ብዙ ነገር ሊመጣ ይችላል። ያ ማለት ተለያየም ማለት አይደለም። መጥፎውን ነገር ሳይሆን ከኛ መውሰድ ያለባቸው አለ። ጥሩውን ነገር ውሰዱ፣ ትምህርት ያለውን ነገር ውሰዱ ብሏል። ተሳሳፍኩኝ ያንን ነገር ብሏል። ስለዚህ ይህ ነገር ይመጣል። ማንም ሰው መስራት አለባቸው። ብዙ ነገር ይመጣል። ከዚህም የበለጠ ይመጣል። እኛ ደግሞ ምንድን ነው ማለት ትምህርታዊ ነገሩ መውሰድ ነው። ትምህርትም የሌለውን ነገር አለመውሰድ ነው። አየሽ ስለዚህ ያንን ነገር ማስታወስ ወደኋላ ተመልሳቸው ማስታወስ አለባቸው። ምንም ነገር ቢፈጠር አብረው እንደሆኑ ትላንትና አሁን በጣም ነው። እሷ ናት የተወነችው። ዛሬ ነው ደግሞ አሁን የእሱ ትወና በደንብ የሚታየው ዛሬ ነው። የዛሬው ቪዲዮ ነው። በቃ ትወናው ምን ያህል ነው የምንለው። ገባችው እንጂ ከቤት አልወጣችም እኮ። ስራውን ሰራች እሷ። ደራሲዋን በቃ እንትኗን ጨረሰች፣ ተቀመጠች። እንዴ ምንድን ነው ሰው ልቅን ስራ ነው ምናምን ነው እያልን ከምንለፈለው ከም እንትኑ ላይክ አድርገን ጨርሰን ብናይላት ጥሩ ነው። እውነት ለመናገር ጨርሶ የሚያይላት እኮ የለም። አንቺ የሚያየው የለም አሉ መሰለኝ። ልጅቷ አይምሮ ተጎዳ። ልጁ ላይቭ ላይ ገብቶ ከሴት እየተጫወተው ልጅቷ አይምሮ ተጎዳ። ትላንትና ራሷ ምን እንዳለ ታውቃላችሁ? እኔ ኮ በደንብ አይሰሙትም ነው ወይ ነው? ትላንትና ምን አለ ሀይሜ? አመስግና ደስ የሚል ጊዜ ነበረ። እኔ ከታይ አይቻለሁኝ፣ ብሩኬ ላይቭ ላይ ነበረ። በጣም አመሰግናለሁ የጨረቃ ፋሚሊ ትለያላችሁ ብላ አላለችም። አላመሰገነችም። አመስግና እኮ ነው ስራውን የሰራችው። እንዴት ነው ከሴት ጋር ታውቃለች እኮ እያየች ነው። ከታይ እኮ እየተከታተለኝ ነው። የሌለች ይመስሏችሁ ነው እንደ እና የሆነ ልጅ ደግሞ እኔ አይቻለሁኝ ብሩኬ ወደ ዱባይ ሲሄድ ያለቀሰችበትን አምጥታ እንደ አስለቅሶሻል እኮ ደምን ባምናምን ብላለች። ያና ይሄ ይለያል። ያኔ እሷ ስራ እየሰራች እያለ በመሀል ነው የሄደው አይደል? ነገሩን ሳያቅ ነው ጥሏት የሄደው። አሁን ላይ ደግሞ ስራ እስከሆነ ድረስ የትም አይሄድም።

እኔ እናቴ ደስ እያለኝ ብዶን አያለሁ፣ ጨርሳለሁ፣ በደንብ አያለሁኝ። ሆነ ቦታ ላይ እኮ ያስታውቃል። እኔ እኮ በምን ወይ ነው አይናቸው በደንብ አያየም ነው ነው አክታቸውን አያዩም ወይ ነው የእኔ ጥያቄ። ዝም ብለው ጀምሮ ይመጡና እዚህ ጋር እሷን ለመሳደብ እሱን ለመሳደብ የሚሞክሩት ሰዎች አሉ። ፈጣሪ ሰው ጭቅጭቅ የሚወደው ጭቅጭቅ ብቻ ምናምን ሳይሆን የመጨቃጨቁ ብቻ ሳይሆን እስከ ዛሬ ድረስ በደስታ በፍቅር መጥተውልናል፣ አደለም? እስኪ አሁን ደግሞ ስራ ይስሩ፣ አስተማሪ ነገር ይስሩ እንዴ። ምን ነው የእነሱ የብቻ ነው እንዴ? አለም ውጭ ነው የነሱ እንቅስቃሴ። ንገሩን እስኪ ቸው የአንቺ ልጅ እኮ ሌላ ነገር የምሰራ ነው የሚመስለው። ብስሚላ ተንቀጠቀጥኩኝ። ብስሚላ አውዙ ብላ ወ እግዚአብሔር ነው። ልንገርሽማ የሆነ ስሉ ልጅ ታስታውሻለች? የሆኑ ዩቱበሮች ናቸው እና አሜሪካ መጣድኝ ሄርኩኝ ተብለው ኤርፖርት ተሸኝተው ተሸኛኝተው ምናምን ምናምን ጨረሱ እና ከዛ በኋላ ምን ተባለ? መጨረሻ ላይ እኛ ሁሉ አዝነን ሰው አልቅሶ ምናምን፣ መጨረሻ ላይ ምን ተባለ? ስም ታቀይሮብናልና የማይሆን ነው ተብሎ ይኸው፣ አሉ እዚ ድረስ ነው ስራው ራሱ። ስለዚህ የነዚ የጨረቃዎች የተለየ ነገር አይደለም፣ ከሰው የበለጠ አይሰሩም። በቃ በስራ ምንም እኔ ደስ እኛ ላይ ነው የማይሆን ስንት ነገር አሳልፈና ምድረደነዞች አንቺና ገኒ ቲቪ አውቃቸው ምንም እና እኛ እንኳን አሁንና ድሮም አላለቀሰም። ያንን ሁለት ወር እራሱ አሳልፈን በደስ በሚል ታይም ነው ያሳልፍ ነው ለምን የምናለሰው? ያለው ነገር እየሆነ ነው የሚመጣው እ እኔ አላቅም አውርቼ አላብራራም። ማብራራት አልችልም፣ ግን የማየው ሁሉ በልቤ ያሰብኩት ሁሉ እየሆነ ነው ያለው እና ለምን አላሳ

የጥላቻ ነው የፍቅር አይደለም እኮ እነዚህ የመጋኝ እይ በፍቅር ባለፈው አለሁኝ ማር፣ ያልጠፋሁም ውዴ አንቺ እንደት ነሽ እንጂ እንዳየ ሁሉ ሰላም እንትን ይላሉ መሰለሽ፣ የሆነ በፍቅር ሲመጡ ወይኔ ዛሬ ምናምን እንላለን። እኔ እውነት ለመናገር ከራሴ ጀምሮ አስመሳይ ነን። ከዚያ በኋላ ምን ይላሉ? እንዴት አደራችሁ? ከቱ እኔ እኮ አል ነገር ከተናገርኩኝ ጨርሼ ነው የማወራው። እ የምንገበ ከዛ በቃ እኔ እውነት ለመናገር እግዚአብሔር እኛ ነው እንትና አይተሻት የለም፣ ያቺ አሜሪካ እድል መጣልኝ፣ ቻው ምናምን ተሰነባበት። እኛ ማለቀስ ዋዋዋው ጮህን ምናምን ምናምን ወዘተ ከዛዛው ኤሪፖርት ሆነው በደቂቃ ውስጥ ተደውሎ የሆነ የአያቴ ስም ተበላሽቶላባት ምናምን፣ እውነትሽ ነው። ከዛ መጣች ማለት ነው። ከዛ መጡ፣ ስራው ተሰራ፣ አሁን አሉ። ስለዚህ የእነዚህ እየጨረቀ ከማን ከሰው የበለጠ አይደለም የሚያደርጉት። ያማ ለዛ ነው እንደ ምሳሌ የማወራችሁ። ስለዚህ አትጨማለቁ፣ የቲክቶክ ህዝብ ነው ይስሩ፣ ይሄዱበት። ማን ነው በውስጡ የሚያወራው? እኔ ሌላ ማን አወራ። ለእኛ አንድ ነገር በይነ እንደላንች የምንልሻለሁኝ እኔ እኔ ወላሄ ማለት ነው ልንገርሽ፣ እግዚአብሔር ረኛ ነው። ወላሄ ማለት ነው እኔ ገስት ላይ ስገባ እንዲህ ነው እንዳ ነው ሳይሆን፣ በቃል ላይ በራሳችን ሙድፈታ የሚያደርግ ነው የምፈልገው። ምክንያቱም እዛ ጋ ያለው የሚፈጠረው ሌላ ግልጽ እና ግልጽ በደንብ ስናየው መርሱንም ጥያቄውም እዛ ጋ ስላለ እንደ አንቺ አሁን በሰለጠነ ጊዜ በሰለጠነ ዘመን ስንት ስልክ እያለ በአካል መገናኘት እያለ ድሮ ቀረእኮ ደብዳቤኛ ትምህርት ቤት ስንማር ፍቅር በደብዳቤ መገላለጽ ከንቱ ነው። ህዝቡ ግን እንደ ፍቅር በደብዳቤ መገላለጽ ድሮ ቀረ። አንቺ እኛ እኛ እንኳ እኛ ስደት እናሆነን ጎራ እንኳን ጋርዶን ማለት ነው በስልክ ነው ፍቅር የምንገላለጸው። በፖስታ ቤት እኮ ደብዳቤ መላላክ ቀረ። ድሮ ድሮ ቀረ። አሁን ላይ እኮ የለም። ሁሉ ነገር እኮ ቴክስት ነው አለቀ። ጀመሩ እኮ የእሷ ነገር የእሷ ማየደ እሷ ፕራንክ ይሆናል ብዬ እንትን ነው እሷ ማለት፣ አይምሮ አይምሮዋ በተመረራችሁ መከተል ነው ያለባችሁ። እ እየመረረች ተከተ እያንዳንድች እንጂ ምክንያቱም ትምህርት ያለው ነገር ነው የምታመጣው እሷ ገባችው። ይሄ በጣም ትምህርት አለው። የሚያዝናናም አለው የሚያጨናንቅም አለው። ስለዚህ በዛ ወይ ነው መረዳት ያለባችሁ። ጀምራችሁ ልቅቅ አታርጉ። ቪዲዮን ጨርሳችሁ ሳታወር አታውሩ። እኔ ግን ተዝናናሁባችሁ። በእናንተ በትላንትና ያለቀሰችው ነገር እውነት ለመናገር ምን ሆና ነው ልጅቱ? ሌላ ነገር ጠ ብስሚላ፣ ቁም ነገር ስሚ፣ ልንገርሽ የአረቦቹን ፊልም። አሁን አረቦቹ ፊልም ሲሰሩ እኛ ጋር ፊልም ነው እነሱ ጋር ሙሰልሰል ነው የምንለው፣ አደለ? ሙሰልሰል ነው የምንለው። የፍቅር ካራክተር፣ የፍቅር ፊልም አለ፣ የጠብ ፊልም አለ ከጣብ በኋላ ደግሞ እንደዚህ ፊልሙን አስመስለሽ ሰርተሽ ከተታገልሽ በኋላ ደግሞ ወደ ፍቅር የሚለወጥ ፊልም አለ። ያንን ነገር ሲሰሩ ለአንድ አመትም ሆነ ለስድስት ወርም ሆነ ሰልጥነው ሪል አድርገው መጥተው አይደለም እኛ የምናየው የምንከተላቸው፣ ሙሰልሰል ስናየው አረቦቹ ቁጭ ብለው የሚያዩት ተሳሳው፣ እሱን መጥተው እያዩ ያሉት እንዴት ነው? ሰልጥነው ነው አይደለም። የተሰጣትን ካራክተር ልክ እንደ መጽሐፍ፣ መጽሐፍ ነው አንብባ ሰውና ከዛ በኋላ ያ ፊልም ምንድነው ይመረቃል። ሰው ምን ያህል ወዶታል፣ ምን ያህል አልወደደውም፣ ምን ያህል ታምሮበታል ተብሎ ነው አይደለም የሚመረቀው ፊልም የሚመረቀው። አያችው እንድ እኮ የምናየው ፊልም የምናየው መሰልሰል እኮ ሪል አይደለም። አሁን ሰውታ ታ ያላቸዋ አክሽን ሲሰሩ እንትን በጥይት ይመታታሉ፣ እዛ ጋር ይደማሉ፣ ይወርቃሉ፣ በመስኮት ይዘላሉ። እሱ እኮ ሪል አይደለም ግን ያንን ትወና ለስንት ጊዜ ሰልጥነውበት ውጣ ውረድ ብዙ ፈተና አይተውበት ብዙ ደክመውበት ነው ወደኛ የሚያስተላልፉት፣ አይደለም። ከዛ ህዝቡ ደግሞ ያንን ፊልም ሲያይ ምን ይላል? ወይ ይህ ፊልም አሳዛኝ ታሪክ ነው። ልክ እውነተኛ ታሪክ አድርገሽ ታለቅሻለሽ፣ በጣም ታያለሽ፣ ራስሽን ያምሻል ምናምን፣ እንደ እውነተኛ ታሪክ ይመሰረታል። ገባሽ? ከዛ በኋላ ህዝቡ ከወደደው እይታውን እንትን ታለ ያ ፊልም ይመረቃል። ይመረቅና በየሁሉም ቦታ ይሸጣል። አያቸው አለቀ። ያንንኛ ፊልም ደግሞ የከፈልሽም ሆነ ምናምን ገዝተሽ ታያለሽ፣ ትከታያለሽ። ምንድን ነው ክፍል አንድ፣ ክፍል ሁለት፣ ክፍል ሶስት እየተባለ ማለት ነው። ስለዚህ ይሄ ነገርም ደግሞ እንደዛ ነው። አሁን ልክ ፊልም እንደምታየው አሁን የአክሽ የፊልም ሂንዲ ስታይ ከነስሙ ራሱ ፊልም ሂንዲ ነው አይደለም እነሱ አሁን ሪል አይደለም፣ ግን በጣም ነው የሚተውኑት። ስንት ለፍተውበት ነው ገባሽ። ስለዚህ እነዚህ ደሞ እነጨረቃ ደሞ አሁን ይህንን ቪዲዮ ለመስራት በጣም ለፍተውበታል። ስለሚለፉበት እኛ ብናይላቸውና ድምፃችንን አጥፍተን ብንከተላቸው ቢለወጡስ አይደለም? የዩቱብ ቪዲዮ ቀርቶና ወላይ ቲክቶክ እራሱ ቪዲዮ ለመልቀቅ እኮ ብዙ ለፍተሽ ነው አይደለም? አሳምረሽ ቀርጸሽ ደግመሽ አይተሽ ያስጠላሉ፣ ያምራሉ ብለሽ ነው የምትለቂው አይደል? ህዝብ ጋር የምታስተላልፊው ባጭሩ ማለት ነው። ስለዚህ ዩቱብ ደግሞ ስትሰሪ ይደክማሉ እኮ እነሱ። እኛ እንደምናስበው ዝም ብለሽ ቁም ብለሽ መቀረጽ አይደለም። ያ ያሉ ኤዲት ያደርጋሉ ብዙ ድካም አለው። ያን ለምንድን ነው እንደዚያ የሚለፉት? ሰው ዘንዳ ተወዳጅ እንዲኖረው እና ሪል ነገር እንድመስልላቸው ስለሚፈልጉ ነው ያንን ነገር የእውነተኛ ታሪክ እንዲመስልላቸው ፈልገው ነው እንደዛ ለፍተው የሚሰሩት እንጂ ዝም ብለው እኮ ስልኳን እዛ ጋር ጋር አትቀርጽም። እስኪ ውሸት ከሆነ ውሸት በሉ። የቲክቶክ ቪዲዮ ራሱ ሲቀረጽ በጣም ውጣ ውረዳለሁ፣ አደለም? የዩቱበር ቪዲዮ በቃ ማንኛውም ሳሪ ካፍቶሽ እኛ እኛ እኛ እኛ መዳም ቀማን ቤት ተቀምጣል። የሆነ ነገር ሲከፋሽ ቪዲዮ ቲክቶክ ለመቀረጽ አትቸገሪም። በአንድ ቀረጸሽን ሸር የምታደርገው ውሸት ፎቶ ስትነሽ በአንድ ነው በቃ። ይህንን እያሰባቸው ብዙ ከምናወራ ለፍተውበታል። ያንን የለፉት ለምንድን ነው? እይታ እንዲኖረው ተወዳጅነት እንዲኖረው እና ምን ያህል ሰው እንድማርበት ነው አደለ? ይች ልጅ እያደረገች ያለችው ስለዚህ፣ ምን አለ እኛ ዝም ብለን ብንከተላቸው፣ እስከ መጨረሻው ብናያቸው ገብቶሻል። ምክንያቱም ከዚያ ከቪዲዮ ኋላ እኮ ምን እንደሆነ እኛ የምናውቀው ታሪክ የለንም። የምታየው የፊት ለፊትሽን ነው። እንሰማለን፣ አንፈርድም ነው። ስለዚህ በዛች በአጭር ቪዲዮ እኛ ጸጥ ብለን አይተን ዝም ብንልስ፣ እነሱ ሞራ ናቸውን፣ ባንነካውስ? እንዴ እውነቴ ነው። ይሄ የኔ ሀሳብ ነው። ስለዚህ አንድ ሰው አንድ ነገር ሲለቅ በሶስት በአራት አንግል ማገናዘብ መቻል አለብን በምን ምክንያት ነው የተላከው ምን ሊያስተምር ነው በሉ አሁን አንዳንዴ ያልጋ ላይ የፍቅር ምናምን ቪዲዮ ሲሰሩ ትምህርት አለው ዝም ብለሽ አንድ ሰው ባልሽ ካልሆነ ሴት እና ፍቅረኛሽ ካልሆነ ሴት ላይ በስሜት ተገፋፍተው ሌላ ነገር እንዳንሰራ ነው አደለም ትምህርት አለው በይ እዛ ጋር ትማሪያለሽ አንድ ሰው ብቻ መልኩ ስላማረሽ ብቻ ሄደሽ ምንም አይነት ግንኙነት እንዳታደርግ ያስተምራል። በይ እዚህ ጋር ደግሞ አሁን ይህንን የሆነ ቪዲዮ ደግሞ